ሀይሚ ጥቁር ለብሳ መሄድ ይሻላል፣ መሄድ ይሻላል ብላ ፖስታለች ማለት ነው። እና በጣም ፎቶ የሚያሳዝን ቅስም የሚሰብር ነው። እና እኔ ለመጀመሪያ ጊዜ እንደዚህ ብላ ስትፖስት ማለት ነው፣ እና በጣም ነው የደነገጥኩት፣ ቤተሰቡ የእውነት ለመናገር ማለት ነው። እኔ ወዴት ወዴት እያመራ እንደሆነ ይሄ ነገር ለእኔ ራሱ በጣም ግራ እየገባኝ ነው ማለት ነው። እና እንዴ የቀል የሆነው ነገር እውነት የመራ ሆነ እንዴ? እናንተ፣ እንዴ ለማን ብለሽ ነው ሀይሚሻይ፣ ምን መሄድ ይሻላል ብለሽ የምትወስጁ? ማን ይዘን ብለሽ ነው ለአንቺ ጥቁር በጥቁር የምለብሹው? እኔ ቅስሜ ስብር ይበለልሽ። የኔ የኔ እችን ይመሰል ሳቂንታ እንዴ። ያለውን ነገር በግልጽ ተነጋግራችሁ ሶስተኛው ወገን ሳያስገባ ችግራችሁ መፍታት አይሻልም? እንደዚህ ፕሮፋይል ማለት በቃ እኔ አሁን የተረዳሁት መጀመሪያ ፕራንክ ምናምን ነበር የመሰለኝ ማለት ነው። ለምን ግን በጣም አሁን እንትኑ ነገሩ ስር እየሰደደ ነው። በጣም በጣም በጣም ሀዘን ውስጥ ጥናት ያለችው እና ለመጀመሪያ ጊዜ ከዚህ የባሰ ችግርም የከፋም ነገር አርግተው አይቻሉ። የአሁኑ ግን በጣም የባሰ ነው። ለምን ይህን ብንሄድ ይሻላል ምናምን ብላ ነው የለጠፈችው። ማለት በቃ መሄድ ይሻላል ማለት እንዴ! አረ፣ ወይኔ ጉዴ! ለማንኛውም በጣም ደንግጫ አለች። ሰላም እንኳን አላልኳችሁም። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናቸው፣ ጊ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ያው እንደተለመደው ይህ ቪዲዮ ከተመቻችሁ ላይክም፣ ሰብስክራይብም ሼርም ማድረጋችሁን እንዳትረሱ። ሀይሚዬ በጣም ችግር ውስጥ ናት፣ ያላችሁ በአጠገባ እኔ ማውሯ ራሱ ጣፋኝ ማርያምን ደንግጬ ማለት ነው እና ጀስት ብሩግን ማለት ነው የሚጸጽተህን ነገር ባታደርግ ደስ ይለኛል ማለት ነው። ለምን እንደሆነ ታውቃለህ? በኋላ የምትቆጭበትን ነገር ነው እያደረግ ያለከው ማለት ነው። በኋላ የሆነ ሰው ከእጅ ከወጣ በኋላ የሆነ ነገር ከሆነ በኋላ እኔ እኮ እንደዚህ ይሆናል ብያል አላሰብኩም ነገሮች እንደዚህ እኮ ይፈጠራሉ ብዬ አላሰብኩም ብትል አንሰማክም ማለት ነው። እኔ ሀይሚ ማለት በቅኔ ምናምን ስቶሪ ላይ ልታደርግ ትችላለች ስሜቷን ምናምን ጀስት እንደዚሁ አለ ተጣልቶ ምናምን ልታደርግ ትችላለች። ነገር ግን በእንደዚህ ሁኔታ መሄድ ይሻላል ብላ ለጥፋ ማይችም ማለት እና እኔ ሀይሚ በሀይሚ ጋር በቅርብ ሁኔታ የምታወሩ ሰዎች ፕሊዝ ደህንነቷን አሳውቁ እንደና መሆኗን ማለት ነው። እና ብቻ እግዚአብሔር መልካም ነው። እኔ አሳዘነች። የእውነት ያችን የመሰለች ልጅ ሁሉም ነገር ሳቂተ የመሰለች ልጅ እርግፍ ትላንታው ኦልሬዲ የሰራው ቪዲዮ በጣም ያናድዳል፣ ያስከፋልም ራሱ ማለት ነው። እና በቃ አነጋገሩ ምናምን እና እኔ ዛሬ እውነት ይመጣሉ ብዬ ነበረ ያሰብኩት ማለት ነው። በእንደዚህ አይነት ሁኔታ ስቶሪ ላይ ሳይ በጣም ነው የደነገጥኩት። መሄድ ይሻላል ብላን የለጠፈችው ወዴት ነው መሄድ ይሻላል? እንዲህ ምን ስለሆነ ነው? ብሩክ ይሄዳ ብሩክ ቢሄድ ብሩክ ይመጣል። ለማን ብለሽ ነው እንደዚህ ቅስምሽን ምትሰብሪ እንዴ? እንደዚህ ሆነማ ከሆነማ ነገ ከባሏን ነገር እንዴት ነው የምታልፊው ማለት ነው። ብሩክ ለምንድነው ያለውን ነገር አምነህ እውነታውን ማለት ነው ማትጋፈጥ ካደረክ በቃ አድርግ። አው ከሴት ካሁን ያለው ታይቻሉ ማለት ማንን ይገላል ልጅቷን። እንደዚህ ቅስም የምሰብር እህት የለክም እንደ እህት የለክም ወይ እህት ቢኖርህ ኖሮማ እንደዚህን ነገር ባላደረግክ ነበረ የእውነት የምነግርህ ማለት ነው ግን እህት እያለህ ነው አንተ እንደዚህን ነገር ያደረገው ልዩሳን የምታስለቅሰው ጥቁር በጥቁር አስለብሰ ስቶሪ የምታስለጥፋት ማለት ምን አደረገች ች ለአንተ አብረህ በለፋህ አንተ ካንተ ጋር አብረን እንደግባለች። ኢቨን እንኳን በ250 ሸዋ ኬክ ኮን ኬክ ቆርሰህ ንቅሃን ሄድከው አውቀሁም ብለህ፣ እውነት ነው እውነት ነው ባታዝን ነበር። የሚገርመኝ ማለት ነው ሁል ጊዜ የደስታ የደስታ ጊዜ እየመጣ የሚበጠብጣት ምክንያት የሆነ አውቆ የእሷን ደስታ ላለመካፈል ነው። ምንድን ነው? በጣም ነው የምታሳዝነው፣ ብሮክ የእውነት እቺ ልጅ እንደዚህ በመሆኑ አንተ ምን የምትጠቀመው ነገር አለ? ምን ደስ የሚለህ ነገር አለ? ጥቁር ልብስ እስከ መልበስ መሄድ ይሻላል ብላ እስከ መለጠፍ ደረጃ ድረስ፣ ቤተሰብ የእውነት ነው ጨረቃዋ። ፋሚሎች የእውነት እንዲ እቺ ልጅ አሁን እኮ ነገን ማደሯን ራሷ አናቅም፣ እንደዚህ ብላ መለጠፏ ለመጀመሪያ ጊዜ ይህን ነገር አሁን ቤተሰብ እንኳን ቢያይ እንደሳ እናንተ ጥሩ ነገር አሳልፋችሁ ከቡታ ጀር አመታችሁ፣ ዛሬ ደግሞ ይህን ቤተሰብ ሲሰማ ምንስ ነው የሚለው? እንዴ ወይኔ ሀይሚሻ ወይኔ ጨረቃ ኔ ጨረቃ ይኔን ቦቀላ ምን ላርግሽ እንደው እኔ እኔ ክፍት ልበል እኔ ለማን ብለሽ ጠላት ይከፋ እንዴ። ስንት ነገር ስንጠብቅ የነበረ ነገር እንደዚህ በአጭር ለማን ብለሽ ለብሩክ ብለሽ በእርግጥ አዎ ያማል፣ ህመሙ አለመታመን ያማል፣ መዋሸት ያማል፣ እውነታውን አለመናገር ያማል። ነገር ግን ህመሙን ይዞ ዋጥ ማድረግ ነው እንጂ ለዛ ሰው ስ መሄድ ይሻላል ብለሽማ ማ ከለጠፍሽ ስንፍናሽን እና አለዛ ሰው መኖር እንደማች እያሳይሽ ነው። ሀይሚሻ ወይ ግን እንጃ ስማምገን ቤተሰቡን ያሳዘነችኝ ኔቅ